ቤዛ ሳየች ቪዲዮ አንተ በረኪና ጠጣ ብ ምንጠው ቪዲዮ ስትቀርጸኝ እኔ ያላረኩትን መስሏት ማለት ነው። አንተ ለሮዛ ብለክ በረኪና ጠጥተህ ከተኛ ለሮዛ ብለክ ታመም ካለችኝ በረኪና ጠጣ ብላቀችኝ እ ግን ያመመኝ ሌላ ነገር ምናምን ል ግሉኮስ ሲሆን ማጠንከር ያፈልግ ቪታሚን ምናምን ነው። እና አልንገረሽ እኔ አልኳት። ለሮዛ ስትል በረኪና ጠጣ እኮ ያለችኝ። እኔ ለሮዛ ስል በረኪና አደለም ቦምብን ቢሆን ጠጣላታለሁ አልኩኝ። ምን አገባሽ? እዛም ተሽሏት ወደ ቤት ገብታለች። ሰይድም እኔ እኔ ክሎሮክስ አልጠጣውም። አሰላሙ አለይኩም አራምቱላይ በረካቱ። እንደውም የሌላ የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱን ጀዛ ከላካ ጀዛ። ዛሬ ደግሞ ያው የተለመደ ቪዲዮ ይዤላችሁ መጥቻለሁ። ያው አብዛኞቻችሁ ዳነች አልዳነች ብላችሁ ስለምትጠብቁ እና ሮዛም ድና ወደ ቤቷ ተመልሳለች። ወደ ቤቷ ሳይሆን ወደ ሳይድ ቤት ነው የሄደችው። ና አንድ ፍራሽ ነው ያለኝ እሱ ላይ ነው ያስቀመኳት አለ። እስቲ ላጤ ቤት ምን ብላ ነው ዛሀት የሄድኩ አንተ ራሱ እና እኔ አንዳንድ ጊዜ የተጠራጠርኩት ምንድን ነው እነዚህ ሰዎች ሳይሄድ እንግዲህ እኔ ክሎሮክስ አልጠጣውም የቪታሚን እጥረት ነው ሐኪም ቤት ሄድኩት እንጂ እኔ ምንም ነገር እንትን አላልኩም አለ እና ብዙን ጊዜ ብር ያለው ሰው እንግዲህ ባይታመምም ቼክአፕ ሄዶ ሙሉ ሰውነቱን ቼክአፕ ያደርጋል። ብር ካለ በሰማይ መንገድ አለ ትላለች እናቴ ና እሱ ዝም ብዬ እኔ ለቼክአፕ ነው ሄርኩት ይመስለኛል ሮዛ ራሱ እችን አጋጣሚ አግኝታ እንግዲህ አጋጣሚ ከሆነ ለሰይድ ማን ይደውልለታል በአጋጣሚ ይመስላችኋል ዶክተሩ ነው የደወለልኝ ጓደኛዬ ስለሚያቀኝ፣ ያለኔ ዘመር ስለሌለ እናቱ፣ እህቶቹ፣ ወንድሞቹ እናቱ ወደ ቤተሰቦቹ አዳማ ናቸው ያሉት። እንዴት አንቺ ብቻ ትንሽ ቆይተሽ እኮ የችግር ቀን መጠሪያ መታወቂያው ነ እኔ ኔ ሳቲ እኮ አቀሪም አንቺ ማለት ነው እና እንደዚህ ጥፊውንም ጅልጡንም ሲያጠጣሽ ጥሩ ነው እንደዚህ ወርደሽ ስትገኝ። እንግዲህ እኔ የተጠራጠርኩት ቤዛ አላማዋል ምንድን ነው፣ በቀጥታ አልሄደችም እንጂ በእጃ ዙርም ቢሆን ሮዛ ሞኝ ናት። ሮዛ ሞኝ ስለሆነ ቶሎ ብላ እንደዚህ አይነት ውሳኔ ትወስናለች ብላ ያው እቺ በጣም ብልጥ የተማረች አደለች። ያው ያችም አላቅምና ተምራለች፣ መማራ ለመማሩ ሳይሆን ብዙ ሰው የተፈጥሮ ብልጣት አለውና፣ እቺም በብልጣት ነው የገባችው ለዛሽ ማለት ነው ነይደንን የው ነይ ያላለቻትም እዛ ጋ አሁን የፎከረችውን ቪዲዮ ነው ያሳየቻት። እንዴት ነው ሰውየው ክሎሮክስ ሳይጠጣ ክሎሮክስ ጠጥቷል። ሙሉ ይሄ ትልቅ ቻናል ላይ ሚዲያ ማለት ትንሽ አይደለም፣ ትልቅ ነው በጣም ቤተሰብ ሊያይ ይችላል። እኔ እንጃ፣ እኔ አንዳንድ ጊዜ አንዳንድ ሰው አቅል አቅል ያለው አይመስለኝም እንደው እና እንደዛ አድርጋ እንግዲህ ሻሻ ሰርታታለች። ያው እቺ ሞኛ ሞኛ ደሞ እውነት መስሏት ሮጣ ሂዳ ምን አይነት ቂላቂል እንደሆነች እኔ አላቅም። እኔ ሰው እኔ ነገር ነገረኝና ታመመ ብዬ ለዛ ለታመመ ሰው መብት ይፈልጋለሁ እንጂ እንዴት ነው ራሴን ማጠፋ? አረ እኔ ለማንም አላጠፋም። እናቶ ሆ የራሴ ወንጀል ይበቃኛል። ደግሞ ድጋሚ ራሴን አጥፍቼ ሌላ ወንጀል በራሴ ላይ ልጨምር እንዴ? ይሄ ሞኝነት ነው ጅልነት ነው የሚባለው። ሰይድ ራሱን አጠፋ ራሱን ችሎ ይሂዳ ሰይድ ይሄና ሀል። ምን አለች መጀመሪያ ላይ ሰይድ እኮ ለሴት ብሎ እንኳን ክሎሮክስ ወተት አይጠጣም አለችኮ በውሸት ሽን ነው ወተትም አይጠጣም ለሴት ብሏል። ይሄ በደንብ ነው የምታውቀው፣ ግን ለምን እንደተሸወደች አላውቅም። እና ያው አንዳንድ ጊዜ ቻናላችሁ ሞቅ ልታረጉም ሊሆን ይችላል። ያው ውስጣችሁን አላህ ነው የሚያውቀው። እና እኔ እውነቱን ለመናገር ዩቱበር አላምንም። ዩቱበሮች የበሬ ወለድ ስለሆነ ወሬያቸው የምታምኑ ትላንትና፣ ፌንት ይሄ ፌንት መብላት እነሱ ጋር በጣም ርካሽ ነው። ፌንት በላ አሁን የዛኔ ፌንት በላች ወደቀች። ራሷን አንስታ ወዲያው በዛው ቅስበት ደግሞ ሂዳ ያለውን መድኃኒት ለቃቅማ ዋጠች። እዛ ሐኪም ቤት ገባች። በሁለተኛ ቀን ደግሞ ነቃች። እንዴት ወዴት አልገባኝም። እኔ እኮ የሚገርመኝ አሁን ኪኒኑን ስትውጥ ኪኒኑን ስትውጥ ቪዲዮ ለምን ተቀረጸ? አሁን እኮ እሷ ቪዲዮውን ቢያንስ እንኳን ያለችበቱ ነበር ቪዲዮ የሚቀረጸው። ስታስመልስ፣ ኪኒኖ አጠገቧ ላይ ስትወርቅ፣ እሺ፣ ያን ሁሉ እንዴት ነው ሰው ካሜራ ደቅኖ እሷ ራሷን ስታወርቃ እያስመልሳል፣ ሰው ካሜራ ይደቅናል፣ ከዛ ቪዲዮ ይቀርጻል፣ ከዛ በኋላ ሐኪም ቤት። እረ ተው ተው ተው፣ ይህን ያህል እንደው እናንተን የሚከተል ሰው ማያገናዘብ ይመስላችኋል እንዴ? እስቲ እናንተ አምናችኋል? እስቲ ኮሜንት ላይ ያስቀምጠው ሀሳባቸው። ኔ ግን አላመንኩም። እስቲ አስቡት እስቲ አሁን የሰይድ እውነት ሊሆን ይችላል። እሱ አሁን የቪታሚን እጥረት ነው እኔ ሐኪም ቤት የገባሁት አለ። ከዛ ሮዛ ካሜራዋን ደቅና ሐኪም ቤት ተጠርቼ ነው ብላ ሄደች። እንደሱ እንኳን ትንሽ ሊሆን ነው ትንሽ ሊሆን እውነት ሊሆን ይችላል ብላችሁ አስቡት። የሮዛን ደሞ አሁን እዚህ ጋር ወርቃ መድኃኒቱ እንዳለ ተበትኗል። መድኃኒቱን ከዋጠችው እስከምትፈለፍለው ድረስ ሰው የለም። ፈልፍላ ልትወጣው ስትል ሰው ደርሶባታል። ጣይ ቢያ የተፋቸውስ እውነት የመጣቸው ደግሞ ጓደኛዋ እንደዚህ፣ ወርቃ አስችሏት እውነቱ ነው አስችሏት ካሜራ ትደቅናለች። ካሜራ ደቅና ቪዲዮ ቀርጻት ወይ ፎቶ አንስታት ከዛ በኋላ ሀኪም ቤት ትወስዳታለች። እንዶ ያስችላቸዋል። መንገደኛ እንኳን ቢሆን አይደለም፣ አብራችሁ የምትኖሩ ምትወዷት ጓደኛ አይደለም። እንደሞ መንገደኛ ራሱ ያስችላቸዋል። መድኃኒቱ ወስዶ ለማዳን ነው እንጂ የምትሯራጡት፣ መድኃኒቱ ወስዳ እራሷን ስታወርቃ እንዴት ነው የሚያስችላችሁ? እጃችሁ ራሱ ተንቀጥቅጦ እኮ ካሜራ አይደለም ስልክም ማንቀሳቀስ አትችሉም እኮ። ደግሞ እኛ አበሾች ደግሞ በጣም ነው የምንደነግጠው። ወላሂል አዚም። እኔኛ እኔ እንደኔ ከሆናችሁ እኔ ምንም ነገር መያዝ አልችልም፣ መናገርም ማሰብ፣ ምንም ነገር አልችልም። እኔ ስደነግጥ ማለት በጣም ነው የሚያስደነግጠኝ። እኔ አይደለም እንደዚህ አይነት ትልቅ ነገር አይደለም የሆነ ሰው ቃጠፋብኝ፣ እንደዚህ ሆነ ሲል ራሱ ምንም በቦታው ሳልደርስም ሳላይም ራሱ በጣም ነው የሚያስደነግጠኝ ማለት ነው። እና አንዳንድ ጊዜ በሶሻል ሚዲያ ላይ የምትዋሹት ነገር አንድ ቀን እውነት ይሆንና፣ ትክክለኛ ይሆንና ሰው አያምናችሁ። የሆነ ዝም ብላችሁ ሶሻል ሚዲያ ላይ ሸዋሸዋ አትስሩ። ጥሩ ነው የሚባለውም ሰው እየተበላሸ ነው። ሶሻል ሚዲያ ሶሻል ሚዲያ እንደ ቀልዘ ነው የምንመጣው ነገር ወደ ህይወታችን ውስጥ እውነት እየሆነ ነው። ብዙን ጊዜ አሁን ሶሻል ሚዲያ ባልና ሚስቶች እኔ እንትናን ወዳታለሁ፣ ሚስቱን እኮ ነው እኔ ሚስቴ ሂጂና ከሌላ ሰው ጋር እንደሚወድ አድርገሽ አሻሹ፣ ምን አድርጊ፣ ምን አድርጊ ይላል ባል ተብየው። ከዛ ደግሞ በሌላ ጊዜ ደግሞ ሚስት ተብዬዋ ደግሞ ሂድና አማልላት በቃ እወድሻለሁ አፈቅርሻለሁ በላት። በቃ ብዙን ጊዜ አይታችሁ እንደሆነ የሰውዬው ትዳር እየተበጠበጠ ባለ ትዳሮች እየተበጠበጡ ትዳራቸው እስከ ፍቺ ድረስ እየደረሰ ያለው በውሸት የተጀመረ ፕራንክ ነው። በቀል የተጀመረ ፕራንክ ወደ እውነት ይገባል ማለት ነው። አላህ እንግዲህ ከወደዱት ከመረጦች ስራቸው ከተወደደ ስራቸውን አላህ ወዶ ፈቅዶ የተቀበላቸው እውነት፣ አላህ ያይኛል ብለን የምንሰራ ስራ፣ ሐላል የሆነ ገንዘብ። ከሙሲባ ከሸይጣን ሰውን አጣልቶ ሰውን አራርቆ ሰው ላይ የውሸት ቅጽፈት ሰርቶ ገንዘብ ከሚያገኙት አላህ ይጠብቀን። ከእንደሱ ስራ ደግሞ አላህ ያርቀን። ጥሩ ስራ ሰርተን የኝ አስተማሪ ይሆነ የተሻለ ሰው ወዶ ፈቅዶ የሚያይ ቪዲዮ አላህ ያደርገን። ጉሎ አሚን። አላህ